ግዙፉ የቻይና ዓመታዊ የፖለቲካ ጉባኤ በሀገሪቱ የምጣኔ ሀብት ይዞታ ላይ ያለውን እምነት ለማጎልበት በታለመ ጥንቃቄ የሚመራ ክንውን ነው። የውጭ ጉዳይ ሚኒስትር ዋንጊው ታዲያ ዋሽንግተን ውጥረቱን በማባባስና ዓለም አቀፉን የንግድ ሥርዓት በማስተጓጎል ተጠያቂ ባደረጉበት ዛሬ አርብ ባሰሙት አስተያየታቸው ሙሉ ትኩረታቸውን ወደ ዩናይትድ ስቴትስ አዙረዋል። አንድ የቻይና ብሂል እንደሚለው አንድ ሰው በምግባር እቅዱን ማሳካት ከተሳነው ውጡን የተሰናከለበት ምክንያት ራሱ መሆኑን በማወቅ ውስጡን መፈተሽ ነው ያለበት። ዩናይትድ ስቴትስም ቀደም ሲል የሆነውን መለስ ብላ መመርመር አለባት። ለመሆኑ በእነዚህ ዓመታት ውስጥ በደነገጋችኋቸው ተጨማሪ የቀረጥ ክፍያዎችና በገባችሁባቸው የንግድ ጦርነቶች ምን አተረፋችሁ? ዋንግ ዩናይትድ ስቴትስ በሀገራቱ ላይ የጣለቻቸውን ቀረጦችም የዘፈቀደና ኃላፊነት የጎደለው እርምጃ ሲሉም ነቅፈዋል። ትራምፕ ወደ ዋይት ሀውስ ከተመለሱ በኋላ በኢ ፍትሃዊ የንግድ አሰራር በሚወነጅሏት ቤጂንግ ላይ ከፍ ያለ ተጨማሪ ቀረጥ መጣላቸውን ተከትሎም የዩናይትድ ስቴትስ ኢንዱስትሪዎችን ለስጋት የዳረገ ሁኔታ ተፈጥሯል። በተጨማሪም አገራቸውን ከተለያዩ ዓለም አቀፍ ተቋማት አስወጥተዋል። ይህንንም ተከትሎ ቻይና እድሉን ተጠቅማ ራሷን የዓለም አቀፍ ትብብር አሰራሮች ተሟጋች አድርጋ አቅርባለች። እስኪ ያስቡት እያንዳንዱ ሀገር በየፊናው ቅድሚያ የሚሰጠውን ጉዳይ ብቻ እውን ለማድረግ ቢሰራ እና በጉልበቱና ላይ በሚለው ደረጃ ቢተማመን ዓለም ወደ ሕግ አልባነት ነው የሚመለሰው። ዋንግ የመረጋጋት ጥሪ እያቀረቡ ባሉበት በአሁኑ ወቅት ሳይቀር ትንሽቱን ደሴት ታይዋንን ማስፈራራታቸውን ግን አላቆሙም። ባለፉት ቅርብ ወራት ውስጥ ብቻም ቻይና ከራስ ገዚቱ ደሴት አቅራቢያ የጀመረችውን ወታደራዊ ልምምድ አጠናክራ ቀጥላለች። በአንጻሩ ቤጂንግ በያዝነው ሳምንት ጠንከር ያለ መልእክት ብታስተላልፍም እንደ ተንታኞችም፣ ነግን ጥንቃቄ በተሞላበት ስልት ነው እየተራመደች ያለችው። በሀገር ውስጥ ጠንካራ ሆኖ እንዲታዩ ይህን መሰል ንግግሮች መስማታቸውና ሰው ሜን ማየት አይቅር ይሆናል። ነገር ግን ተለቅ ብለው የሚጠይቁ ታዛቢዎች ከሚባለው ባሻገር በተጨባጭ እየሆነ ያለውን በተግባር የሚሆነውን መመርመር ይሻሉ። ምንም እንኳን ቻይና ትራምፕ ለጣሉባት ቀረጥ የአፀፋ ምላሽ ብትሰጥም ለግምት አዳጋች አድርገው ከሚያዩቸው የአሜሪካው መሪ ጋር የተፈጠረው ውጥረት ወደ ከፋ ደረጃ እንዳይባባስ ግን ጥንቃቄ እያደረገች ይመስላል። ይህ የቻይና ባለስልጣናት እስካሁንም ድረስ መቆጣጠር ያዳገታቸው ነገር ነው። ምክንያቱም እነሱ የለመዱት የተረጋጉና የታወቁ አካላት አስቀድሞ ማቀድ የሚያስችሉ የአሰራር ሂደቶችን ነው። ይህም አስቀድሞ በቅጡ ለመተንበይ የሚያዳግት ሁኔታ ቤጂንግ ስለሚቀጥለው እጣ እርግጠኛ እንዳትሆን የሚያደርጋት ይሆናል። ውጥረቱ እየጨመረ በመጣበት በዚህ ሰዓትም ቻይና አንድም ቁጥብ እርምጃ ለመውሰድ አሊያም ጠበቅ ያለ ምላሽ ለመስጠት አንዱን መርጣ መወሰን አለባት።